ሲሆን የአማራ ክልል ርዕሰ መስተዳደር አቶ አረጋ ከበደ ተናገሩ። ስኬታማ ተግባራትን አጠናክሮ በማስቀጠል ታቅደው ያልተሳኩትን ደግሞ በትጋት በመስራት አመቱን በስኬት ለማጠናቀቅ ርብርብ ማድረግ ይገባል ሲሉ ከንቲባ አዳነች አበቤ ገለጹ። ከዜናዎቹ ጋር ተሾማ አበበ፣ በምልክት ቋንቋው ደግሞ ፍቅር ተዘገየ። አብረናችሁ ቆይታ እናደርጋለን። ከእኛ ጋር ነው። የትምህርትና ስልጠና ኮሌጆች ብልህና አምራች ወጣቶችን እየቀረጹ መሆኑን የአማራ ክልል ርዕሰ መስተዳደር አቶ አረጋ ከበደ ተናገሩ። ብሩህ አእምሮች፣ በክህሎት የበቁ ዜጎች በሚል መሪ ሀሳብ የአማራ ክልል ስራና ስልጠና ቢሮ በኮምቦልቻ ከተማ ክልላዊ የቴክኖሎጂ የክህሎት ጥናትና ምርምር እያካሄደ ነው። ሰይድ አብዱ ተጨማሪ አለው። የአማራ ክልል ስራና ስልጠና ቢሮ ኃላፊ ዶክተር ስቡህ ገባኤው ወጣቶች ያላቸውን የክህሎት የቴክኖሎጂና የሀሳብ አቅም ተጠቅመው የተሻለ ውጤት የሚያስመዘግቡ ወጣቶች በሀገር አቀፍ ደረጃ ተወዳዳሪ እንደሚሆኑም ገልጸዋል። በዚህ ፕሮግራም ሰባ ሁለት አዳዲስ ቴክኖሎጂ ቀርበው የተሻሉት የሚለዩበትና የሚተዋወቁበት በቀጣይ በእቅድ ተይዘው እየተባዙ ወደ ኢንተርፕራይዝና ማህበረሰቡ የሚሸጋገሩበት ዘጠና ሁለት ሰልጣኞች በሀያ ሁለት ሙያዎች በክህሎት የእርስ በርስ ውድድር በማድረግ ስልጠናውን ጥራት ለማረጋገጥ አቅም የሚፈጠርበት አስር ችግር ፈጅ የጥናትና ምርምር ጽሑፍ ቀርበው የሚወዳደሩበትና የአሸናፊዎች ስራ ይበልጥ በቀጣይ በውጤት የሚተገበርበት አርባ ሶስት ወጣቶች አዲስ የስራ ፈጠራ ሀሳባቸውን በማቅረብ የሚወዳደሩበት የሚበረታታበትና ወደ ተግባር ለመለወጥ ምቹ ሁኔታ የሚፈጠርበት የሥራና ክህሎት ሚኒስቴር ወይዘሮ ሙፈሪያት ካሚል ዜጎች ያላቸውን ሀሳብ ወደ ስራና ወደ ውጤት በመቀየር የተሻለ ስራ እንዲሰሩ ለማድረግ ታቅደው እየተሰራ መሆኑን ተናግረዋል። ዜጎችን የመወሰን አቅማቸው የማድረግ አቅማቸው ወደ ፈለጉት አቅጣጫ የመትመም አቅማቸው ያደገ የጎለበተና እጃቸው ላይ የሚገኝ ይሆን ዘንድ አእምሯቸውን ልቡናቸውንና እጃቸውን አገናኝተው በጣም ግሩም ድንቅ የሆነ ውጤት ተቋዳሽ መሆን ይችል ዘንድ ብልጽግናችን ሁለንተናዊ ነው ብለን ስንል ሰውን ማዕከል አድርጎ አእምሮውን እጁንና ልቡናውን አገናኝቶ መፍጠር የሚችለውን እንዲፈጥር ማድረግ የሚችለውን እንዲያደርግ ማብቃትን ማስቻልን መሰረት ያደረገ ነው። ሚኒስቴር መስሪያ ቤቱ የተለያዩ ሪፎርም ተግባራትን እያከናወነ መሆኑን የገለጹት ሚኒስቴሯ የወጣቶችን የፈጠራ አቅም በማሳደግ ሀገራዊ ችግሮችን ለመፍታት የሚያስችሉ ውጤቶች እየተመዘገቡ መሆኑንም አመላክተዋል። የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ በቴክኒክና ሙያ ኮሌጆች የሚሰጡ ስልጠናዎች ወጣቶችን ከስራ ጠባቂነት ወደ ስራ ፈጣሪነት ለመቀየር የሚያስችሉ መሆን ይገባቸዋል ብለዋል። በቴክኒክና ሙያ ስልጠና ማዕከላት የሚደረገ የቴክኖሎጂ ስልጠና እና ምርምር በዋነኛነት ከክህሎት ስልጠና ባሻገር ወጣቶችን ለስራ ፈጠራ የሚያነሳሳ ለስራ ፈላጊነት ሳይሆን ለስራ ፈጣሪነት የሚያነሳሳ እንደዚሁም ደግሞ የይቻላል መንፈስንና ስሜትን የሚፈጥር ተቋም ነው። መድረኩ የወጣቶችን የስራ ፈጠራ፣ የቴክኖሎጂ ሽግግርና የማድረግ አቅም ማሳየቱንም ርዕሰ መስተዳድሩ ተናግረዋል። በመጀመሪያ ደረጃ የትምህርትና ስልጠና ኮሌጆች የዛሬውን እና የወደፊቱን ብልህና አምራች ወጣት የመቅረዝ ጅምራቸውን በናሙና ደረጃ በናሙና ስራዎቻቸው ተመልክተናል። ሁለተኛው ስራ ፈጣሪዎችን፣ ስራ ፈላጊዎችን ሳይሆን ስራ ፈጣሪዎችን አይተናል። ዛሬ ምርትም ይዘው አይተናል። በሀሳብ ደረጃም ያላቸውን ተመልክተናል። አዳራሽ ላይ እነዚህ ሰዎች የነገዎቹ ባለሀብቶች የነገዎቹ የብዙ ነገር ሞዴሎቻችን ሆነ ይዘልቃሉ። በሌላ መንገድ ደግሞ ተተግባሪ ሀሳብ ያላቸው እውቀት ያላቸው ወጣቶች አይዲያ ያላቸው ወጣቶች፣ ነገር ግን የአይዲያ ዝም ብሎ የሚነበነብ የሚነገር ሳይሆን ወደ ተጨባጭ ነገር የሚቀየር ሀሳብ ያላቸው ወጣቶችን ተመልክተናል። አራተኛው እና የመጨረሻው ይህንን የሚያስተባብሩ አካላት ደግሞ በየቦታው በሙያቸው በአመራር ዘይቤያቸው የተሰጣቸውን ተልዕኮ በመፈጸም በኩል ከፍተኛ ሚና እየተጫወቱ ተመልክተናል። በክልሉ ስራና ስልጠና ቢሮ ድጋፍ ሲደረግላቸው የቆዩ ሶስት መቶ አርባ አምስት አነስተኛ ኢንተርፕራይዞች ወደ ታዳጊና መካከለኛ ባለ ሀብትነት ሽግግር አድርገዋል። በቀጣይ የክልሉ ኢንዱስትሪና ኢንቨስትመንት ቢሮ ሽግግር ላደረጉ ኢንተርፕራይዞች ድጋፍ እንደሚያደርግም ተገልጿል። በወዲያ ከተማ የሚገኙ ኢንዱስትሪዎች የሰሜኑን ጦርነትና ወቅታዊ የጸጥታ ችግር ተቋቁመው ወደ ማምረት መግባታቸው አበረታች መሆኑን የአማራ ክልል ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ አቶ እንድሪስ አብዱ ገለጹ። የአማራ ክልልና የወልዲያ ከተማ አስተዳደር ከፍተኛ የስራ ኃላፊዎች የከተማውን ኢንቨስትመንት እንቅስቃሴና አምራች ኢንዱስትሪዎችን ተዘዋውረው ጎብኝተዋል። ዝርዝሩን ከሰውን ኃይለ ሚካኤል እንደሚከተሉ አዘጋጅቶታል። የአማራ ክልልና የወልዲያ ከተማ አስተዳደር ከፍተኛ የስራ ኃላፊዎች የከተማዋን ኢንቨስትመንት እንቅስቃሴና አምራች ኢንዱስትሪዎችን ጎብኝተዋል። ከሰሜኑ ጦርነት ጉዳት በማገገም በአሁናዊው የጸጥታ መደፍረስ ውስጥ ሆኖ ፋብሪካዎች ምርት ላይ መሆናቸው አበረታች ነው ተብሏል። የወልዲያ ከተማ አስተዳደር ኢንዱስትሪና ኢንቨስትመንት መምሪያ ኃላፊ ዮሐንስ ገበያው ከ4 ቢሊዮን ብር በላይ ላስመዘገቡ 420 ባለ ሀብቶች የኢንቨስትመንት ፈቃድ ተሰጥቷል ብለዋል። ጥቅል በከተማችን ከ420 በላይ የሚሆኑ ባለሀብቶች የኢንቨስትመንት ፈቃድ አወጥተው ከአራት ቢሊዮን ብር በላይ ካፒታል አስመዝግበዋል። ከነዚህ መካከል ግን ማሽን ያስገቡት 11 ምርት እየሰጡ ያሉቱ ስምንት የሚሆኑት ናቸው ነው። በገቡት ውል መሰረት ወደ ግንባታና ወደ ምርት ያልገቡትን የመጀመሪያው ጉዳይ ችግራቸውን የመለየት የማወያየት በቅንጅት የመፍታት ወደ ምርት እንዲገቡ ድጋፍና ክትትል ማድረግ ወደ ግንባታ እንዲገቡ ድጋፍና ክትትል የማድረግ ስራ እየሰራን ቆይተናል። በተቀመጠላቸው ጊዜ ሰሌዳ ግንባታቸውን ያላደረጉ ሁለት የሚሆኑትን የኢንቨስትመንት ፈቃዳቸውን የመሰረት ስራ ተሰርቷል። የወልዲያ ከተማ አስተዳደር ተቀዳሚ ምክትል ከንቲባ ዱባል አብራሪ ከተማ አስተዳደሩ አዳዲስ ኢንቨስተሮችን እንደሚያበረታታ ገልጸዋል። የፋይናንስ ድጋፍ የሚያስፈልጋቸው አሉ፣ የተለያዩ ድጋፍ የሚያስፈልጋቸው አሉ። እነሱን ለይተን የሚመለከታቸው ስቴክ ሆልደርስ ጋር በጋራ ሆነን በውይይት የምንፈታበት ሁኔታ ለመፍጠር ታስቦ ነው የቅድመ ጉብኝት ስራ የተካሄደው። ከጉብኝቱ ጎን ለጎን አሁንም በአዲስ መንገድ ወደ ኢንቨስትመንቱ ሊገቡ የሚችሉ የማስጀመሪያ ፕሮግራምና የመሰረት ድንጋይ የማስጣል ስራ የተሰራበት ሁኔታ አለ። እነዚህ ፕሮጀክቶች ለሳምፕል ተወሰዱ እንጂ ከ19 የማያንሱ አዳዲስ ኢንቨስተሮች በተለያዩ የስራ ዘርፎች ወደ ስራ ለመግባት የሚያስችል ዝግጅት ያደረግንበት ሁኔታ ነው ያለው። ከከተማ አስተዳደሩ የሚጠበቀው በአብዛኛው ከሶስተኛ ወገን የማጽዳት ስራ ነው። እሱን ኮሚቴ አቋቁመን የተለያዩ ተግባራትና አከናውንን የጨረስንበት ሁኔታ ነው ያለው። የአማራ ክልል ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ እንድሪስ አብዱ ፋብሪካዎቹ ከሰሜኑ ጦርነት አገግመው ምርት ላይ መሆናቸው አበረታች መሆኑን የገለጹት በተለይ ከአምራች ኢንዱስትሪው አኳያ ቀደም ሲል የተዘረፉ የወደሙ ኢንዱስትሪዎች አገግመው በአዲስ መልክ ስራ ለመጀመርና የስራ እድል ፈጥረው ዛሬ ለአካባቢው አገልግሎት ሊሰጡ የሚችሉ ተኪ ምርት ብለን የምንወስዳቸው ምርቶችን በማምረት እየተሰራ ያለው አምራች ኢንዱስትሪ ያለው እንቅስቃሴ ተስፋ የሚሰጥ ነው። ስለዚህ ይሄ በችግር ውስጥ ሆኖ መስራት እንደሚቻል አመላካች መሆኑን የተገነዘብኩበት ነው። ቢሮ ኃላፊው አያይዘውም ጉብኝቱ ድክመቶች እንዲታረሙ ምክር ሀሳብ ለመስጠት እንዳስቻለን የገለጹት ስለዚህ ባለሀብቶቻችንን ያለባቸውን ብዙ ወከባዎች ተቋቁመው ብዙ ችግሮች ተቋቁመው መስራት በዚህ ችግር ውስጥ መስራት አለብን ብለው በከፍተኛ ኃላፊነት እየሰሩ ያሉ የአምራች ኢንዱስትሪዎችን በጉብኝታችን አይተናል። በዛ ሂደት ውስጥ ደግሞ መሬትን ለረዥም ጊዜ አጥረው ታጥረው የተቀመጡ በጅምር የቆሙ የፕሮጀክቶችም ጭምር መሬት ላይ ያየነባቸው ሂደቶች ናቸው ያሉት። ዞሮ ዞሮ በጉብኝታችን ያየናቸው መልካም ጅማሮች ተጠናክሮ እንዲቀጥሉ፣ ጉለቶቹ ደግሞ እንዲታረሙ በደረስንበት ምክር ሀሳብ እየሰጠን አስተያየታችን እየሰጠን በተለይ የግል ዘርፉን ለማበረታት ምቹ ሁኔታ የፈጠረ ጉብኝት ነበር ብዬ ነው የምወስደው ማለት ነው። በጉብኝቱ ወቅት የነዋሪ የሽርክና ማህበር ሕንፃ ግንባታና የከተማዋ የብልጽግና ፓርቲ የቢሮ ግንባታ ማስጀመሪያ ተካሂዷል። ስኬታማ ተግባራትን አጠናክሮ በማስቀጠል ታቅደው ያልተሳኩትን ደግሞ በትጋት በመስራት አመቱን በስኬት ለማጠናቀቅ ርብርብ ማድረግ ይገባል ሲሉ ከንቲባ አዳነች አበበ ገለጹ። የአዲስ አበባ ከተማ አስተዳደር የ2017 በጀት ዓመት የ9 ወራት የሥራ አፈጻጽም ግምገማ ማካሄድ ጀምረዋል። አዲሱ ዳዊት ተጨማሪ አለው። የአዲስ አበባ ከተማ አስተዳደር የ2017 በጀት ዓመት የዘጠኝ ወራት የሥራ አፈጻጸም ግምገማ መካሄድ ጀምሯል። ከወረዳ እስከ ከተማ አስተዳደሩ ያሉ የሥራ ኃላፊዎች በተገኙበት የሚካሄድ የግምገማ መድረክ ነው። በመድረኩ የመክፈቻ ንግግር ያደረጉት የከተማዋ ከንቲባ አዳነች አበቤ በከተማዋ ባለፉት ዘጠኝ ወራት በርካታ ስኬቶች የተመዘገቡበት ነው ብለዋል። በአመዛኙ ስኬት የተመዘገበባቸው ወራትን ብናሳልፍም ታቅደው ያልተከወኑ ተግባራት ደግሞ አፈጻጽማችን ሙሉ እንዳይሆን አድርገዋል ብለዋል። በ2017 ለዘጠኝ ወራት እንሰራለን ብለን ያቀድናቸውን በርካታ ስራዎች በስኬታማነት ፈጽመን የተገናኘንበት መድረክ ነው። እነኚህ ስኬታማ ናቸው የምንላቸው ስራዎች በተለያየ የክትትል የሱፐርቪዥን እንዲሁም ደግሞ እናንተም በየደረጃው ባደረጋችሁት ግምገማ እየተረጋገጠ የመጣ ነው። ዛሬ የምናደርገው የማጠቃለያ ግምገማ ነው። በግምገማችን ስኬታማ ስራ ሰርተናል ብለን እሱም ማንሳት ብቻ ሳይሆን እንዴት አሳካ ናቸው ምን እንማርባቸዋለን? እንዴት ልናሰፋ እንችላለን? የሚለው በደንብ ተሰምሮበት በግምገማችን የሚታይ ይሆናል። የአሰራር ጉድለቶችና የመልካም አስተዳደር ችግሮች አሁንም የህዝብ ቅሬታ ምንጭ መሆናቸው አልቀረም ያሉት ከንቲባዋ፣ ችግሮችን በማረም አጥፊዎች ላይም ተጠያቂነትን በማስፈን በአንጻራዊነት ቅሬታን መፍታት ይገባል ብለዋል። የአሰራር ክፍተቶች፣ የአገልግሎት አሰጣጥ ችግሮች ተነቅሰው መታየት መቻል አለባቸው። ለህዝብ ቅሬታ ምንጭ የሆኑ ለምንድን ነው ማቆም ያልቻል ነው መቀነስ ያልቻል ነው? ጨምረዋል ወይስ ቀንሷል? የሚለው ሌላ ነገር ሆኖ ቢቀንስም እንኳን ከዚህ በተሻለ ሁኔታ መፍታት አንችልም ነበር ወይ? ባጋጠሙን ሰዓት በየራስ አቅም እንዴት አድርገን ተጠያቂነትን አረጋገጥን የማስተካከያ እርምጃዎች ወሰድን የሚለው ዋናው የግምገማችን ትኩረት ይሆናል። በበጀት ዓመቱ ቀሪ ሶስት ወራት ለውጤት የሚያበቁ ተግባራትን በመከወን ዓመቱን በስኬት ለማጠናቀቅ መረባረብ ከሁሉም ባለድርሻ አካላት ይጠበቃል ብለዋል። በመጨረሻ የቀጣይ ትኩረት አቅጣጫ አለን። የቀጣይ ትኩረት አቅጣጫችን ላይ በቀሪ ወራቶች ርብርብ የምናደርግባቸው ዝርዝር ስራዎች በደንብ ተግባብተንበት በምን መልክ ልናሳካቸው እንደሚገባ የጋራ አቅጣጫና መደምደሚያ ላይ ደርሰን በጋራ ዘምተን የአመቱን ስራችንን በተሟላ እና በላቀ አፈጻጸም እንድናጠናቅቅ ለክረምት ስራዎቻችን ደግሞ እንድንዘጋጅ ይጠበቅብናል። በስራ አፈጻጸም ግምገማ መድረኩ የተገኙት ተሳታፊዎች በበኩላቸው እውነቱ ራሳችን እንድናይና ለተሻለ ውጤታማ አፈጻጸም ለመትጋት የሚያግዝ ይሆናል ብለዋል። እያንዳንዱ አስፈጻሚ አካልም ደግሞ ያለበትን ውስንነት ያላየውን ነገር በዚህ በግምገማ ወቅት አይቶ ስንቅ ይዞ በቀጣይ ደግሞ በትልቅ ብርታት የሚፈጽምበት ስለሆነ እኔ ትልቅ አቅም የሚፈጥር ለቀጣይ ስራ ደግሞ እጅግ በጣም የሚያነሳሳ እና አቅምም የሚፈጥር የግምገማ ጊዜ ነው ብዬ ነው የምገምተው ማለት ነው። ተጨማሪ አቅም የሚፈጥሩልን ጥንካሬዎችን፣ ድክመቶችን የምንለይበትና ተቀራራቢ የሆነ አፈጻጸም እንደ መሪ ልናስመዘግብ የተሻለ የመማማሪያ መድረክ ሆኖ የሚያገለግሉ ስለሆኑ ይህም የጸኖራ አፈጻጸም ግምገማ የተሻለ ውጤትን ልናስመዘግብ የተሻለ ፐርፎርም እንድናደረግ አቅም የሚፈጥር ምን ነው የሚል ሀሳብ ነው ያለው። የአዲስ አበባ ከተማ አስተዳደር የዘጠኝ ወራት የስራ አፈጻጸም ግምገማ ለሁለት ቀናት የሚካሄድ ሲሆን ሪፖርቶች የሚቀርቡና በቀረቡ ሪፖርቶች ዙሪያም በተሳታፊዎች ግምገማዊ ውይይት የሚካሄድ ይሆናል። በከተማውና በዙሪያው በሚገኙ የገጠር ቀበሌዎች ብዙ ያልተለመዱ የፍራፍሬ አይነቶችን እያመረቱ የመጠቀም ልምድ እያደገ እንዲያድግ እየሰራ መሆኑን የባህር ዳር ከተማ አስተዳደር ግብርና መምሪያ አስታወቀ። እንደ ሙዝና ሐብሐብ የመሳሰሉ ፍራፍሬዎችን ለማልማት ባህር ዳርና አካባቢው አመቺ መሆኑንም ነው መምሪያው የጠቆመው። እያየው በባህርዳር ዳር ከተማ አስተዳደር ነዋሪ የሆኑት መሬ ማለሚነህ ከቤተሰቦቻቸው ጋር በመሆን የአባይ ውሃን ተጠቅመው ሸንኮራ ገዳ በማልማት ነበር የሚታወቁት። አሁን ደግሞ ማሳቸውን ከሸንኮራ ወደ ሙዝ ልማት ለውጠውታል። ባህር ዳርና አካባቢው ሙዝን ጨምሮ ለፍራፍሬ ልማት አመቼ የአየር ንብረት ባለቤት በመሆኑ ለተሻለ ተጠቃሚነት ወደ ሙዝ ልማቱ መግባታቸውን ነው መሬ ማለሚነህ የሚያስረዱት። ሸንኮራ አምስት አመት በኋላ ያለው እንትን ሰብሉ ብዙም አይደለም። ምክንያቱም እየደቀቀ ምናምን ስለሚመጣ አምስት አመት በኋላ ያለው ብዙም እንትን ስለማይልልን እስከዛ ወደ ሙዝ ቀየር ብለን ወደ ሙዝ ቀየር ነው። ከምርምር ነው ያመጣ ነው ከግብርና ባለሙያ ከምርምር ነው ያመጣ ነው። ፍግ ምናምን ሁሉን ነገር አቀራረብን በደንብ የተከል ነው። ከዛ ቢያንስ በ15 ቀን ልዩነት ውሃ በደንብ እናጠጣዋለን። ከዛ በእንትን ባለ እንትን አፈር እንትን እያልን እያዘገጃጀን ያዘገጃጅን እንጎንፈዋለን። ያው እንግዲህ ባለው እንትን እንከባከበዋለን። የከተማው ኗሪ የሙዝ ፍላጎት ከፍተኛ መሆኑን በመረዳት ወደ ልማቱ እንደገቡ የሚናገሩት ወይዘሮ መሪም ልማቱን የበለጠ የማስፋት እቅድም አላቸውም። ለእኛም ደግሞ ከተማው ቅርብ ስለሆነ ያው ገዥም ያው እንግዲህ ለሁሉም እንትን ስለሚል ገቢ ይኖረናል ብለን ማለት ነው። ይህን እያዳቀልን ደግሞ ወደዛኛው ዛኛው ስንታከል ያው እንግዲህ ከብዛት እንትንላለን ማለት ነው። ይሄኛው ሲያወጣልን ወደዛኛው እየተከል ማለት ነው የሚያወጣውን ችግር የለውም። ውሀ እንደልባችን እናጠጣለን። አባይ ያው እንግዲህ ሰፊ ልማት ቦታ ስላለን ልማት ለማልማት ይበቃል ብለን ነው እንግዲህ ን የጀመርነው። በውስጡ እንግዲህ ያሉት አልፎ አልፎ ገና ብዙ ያልተነገሉ እንትኖች ሸንኮራዎች አሉ። ከዛ ደግሞ ጎመን ጎመን እናለማበታለን። ቀጣይም ደግሞ እንዲህ እንትካልን፣ ከዛ ቀጥለን ደግሞ እንደዚህ ቃሪያ ምናምን ነገርም አስበናል። መርጌታ ግዛቸው ሞላ ደግሞ በዚሁ አካባቢ እንደ ቡናና አቮካዶ ፍራፍሬዎችን በማልማት የተሰማሩ ናቸው። ከአተካከል ጀምሮ የሚያስፈልገውን እንክብካቤ ከግብርና ባለሙያዎች ጋር ተቀናጅተው እንደሚሰሩ የተናገሩት መርጌታ ግዛቸው ይህም ውጤታማ እንዳደረጋቸው ያስረዳሉ። ከቡናም ከአቮካዶም በሰጡን የምርጥ ዘር ተጠቅመንበታል። ጥሩ ውጤት አለው። ያኛው በባህላዊ የምንጠቀመው አተካከል ጀምሮ ዝርያውም የተለየ ስለነበረ ብዙ ምርት አይሰጠንም ነበር ያኛው። አሁን ግን ጥሩ ምርት ነው የሚሰጠን እነሱ ሙያዊ እገዛ ስለሚያደረጉልን በጣም አሪፍ ነው። ነው ከተማ ግብርና ጥሩ አርጓ አቅፎ እያሰራ ነው ያለው። በባህር ዳር ከተማ አስተዳደር ግብርና መምሪያ የአትክልትና ፍራፍሬ ባለሙያ አቶ ሞላለኝ መንግስቱ የተሻለ ምርት የሚሰጡ የሙዝ ዝርያዎችን በባህር ዳርና አካባቢው በሰፊው ለማልማት እየተሰራ እንደሚገኝ አንስተዋል። እንበል ለምሳሌ ሙዝ ከደቡብ ነው የመጣ ባህር ዳር ከተማ ላይ የሚሸጠው። አናናስ ተደቡብ ይመጣል፣ ከጅማ ይመጣል። ባህር ዳር ከተማና አካባቢዋ ላይ መልማት የማይችል ነገር የለም። አሁን ሀብሀብ ማጅ ላይ ሰፋ ያለ ጥቁር አፈር ስለነበረ ውጤታማ አሁን ላይ እኛ እንቆጣጠረው አርሶ አደሩ የራሱ አርጎታል። ራሱ ነው እየሰራው ያለ፣ በከተማም ዙሪያ ከከተማ ውጭም ባሉ ቀበሌዎች ላይ ማለት ነው። ሙዝን ደግሞ ዘጌ ላይ ሰርተነዋል። ሁለት ሶስት ሰዎች ላይ፣ ሌሎች ቀበሌዎች ላይ ሞክረናል። አሁን ደግሞ ከተማው ላይ ለምን አንሞክርም ብለን ይኸው ጀምረናል። ከዚህ አቶ በላይ የሚባላል ይታያል። ከዚያ ሳይድ ላይ አቶ በላይ ላይ እንደዚሁ ጀምረናል። ይህን ነገር እንግዲህ በዚሁ ቀጥለን ማስፋት ገበያውንም እዚህ ማትረፍረፍ እንችላለን ማለት ነው። የአተካከል ርቀቱና የእንክብካቤ ሁኔታው ሳይንሱን የተከተለ በመሆኑ በአጭር ጊዜ ውስጥ ወደ ምርት እንደሚገባም ነው ባለሙያው ያስረዱት። ስልሳ ጥልቀት ስልሳ ዲያሜትር ስፋት አድርገን በዚያ ኮምፖስት መልተን ነው የተከልነው። እነዚህ እንግዲህ በአመት ይደርሳሉ፣ በዓመት ለመጀመሪያ ጊዜ ይደርሳሉ። ከዚያ በኋላ በየስድስት ወሩ ነው የሚይዝ። በየስድስት ወሩ ስድስት ወርም ላይ ሞላው ይችላል ምርስ ሲሰጥ ከዚያ በኋላ ኮንቲኒየስሊ ነው የሚሰጠው። ሙስ ባሕር ዳር ከተማ አስተዳደርና በዙሪያው ቀበሌዎች እየተመረቱ የሚገኙ እንደ ማንጎ፣ አቮካዶ፣ ፓፓያና መሰል ፍራፍሬዎች ባሻገር ብዙም ያልተለመዱ እንደ አናናስ፣ ሙዝና ሀብሀብ ፍራፍሬዎችም በስፋት ተመርተው ጥቅም ላይ እንዲውሉ ስራዎች እየተሰሩ እንደሚገኙም አቶ ሙላልኝ ነግረውናል። የተከበራችሁ ተመልካቾች ዜናውን ከማጠቃለላችን በፊት አረስተ ዜናዎቹን በድጋሚ እናስታውሳችሁ። የትምህርትና ስልጠና ኮሌጆች ብልህና አምራች ወጣቶችን እየቀረጹ መሆኑን የአማራ ክልል ርዕሰ መስተዳደር አቶ አረጋ ከበደ ተናገሩ። ስኬታማ ተግባራትን አጠናክሮ በማስቀጠል ታቅደው ያልተሳኩትን ደግሞ በትጋት በመስራት ዓመቱን በስኬት ለማጠናቀቅ ርብርብ ማድረግ ይገባል ሲሉ ከንቲባ አዳነች አበቤ ገለጹ። የሚሉት ለሰዓቱ የያዝናቸው ናቸው አርዕስተ ዜናዎች ነበሩ። ከአማራ ሚዲያ ኮርፖሬሽን አሚኮ ለሰዓቱ የያዝ ናቸው ዜናዎች እንኝን ይመስላሉ። ስለተከታተላችሁን እናመሰግናለን። መልካም ሽት